በመጀመሪያ አንድ ከባድ ሚስጥር ደርሶኛል፣ እሱንም እነግራችኋለሁ። ሲቀጥል ደግሞ ማለት ነው ሌላም አንድ መልእክት አድርሽም እባክሽ በዚህ ቪዲዮ ስሪልን ቃልዬ ያለችው ሰዎች አላችሁ። ሁሉንም እንግዲህ ሰብሰብ አድርጌ አንድ ላይ አደርሳችኋለሁ። ከዛ ባለፈ ደግሞ ብሩኬን ቲክቶክ ላይ እንግዲህ ፏፈሽ እያለ ነው ያው ያለፈ ነገር ምናምን እስከዛሬ ያለፈባቸውን ፎቶዎች እስከዛሬ የለቀቃቸውን ፎቶዎች ከቲክቶክ ላይ አንድ ላይ ቆረጥረጥ አድርጎ ፖስት አድርጎ ነው ያገኘሁት። ዘፈኑ እንግሊዝኛ ነው። እናማ ውዶቼ፣ ማሮቼ፣ ፍቅሮቼ በጣም የኔ እህቶች፣ እናንተ እኮ ስትወዱ ከልብ ነው። እግዚአብሔርን እኛም ከልብ እንወዳቸዋለን። ሀይሚና ብሩኬ በጣም ነው የምንወዳቸው ከእናንተም አስበልጠ ልንወዳቸው እንችላለን። ግን ምን አለ መሰላችሁ ውዶቼ እናንተ እኮ የዩቱብን ስራ አልተረዳችሁትም። ለዛ ነው በጣም የምትጨነቁት። የዩቱብን ባህሪ አልተረዳችሁትም። ዩቱብ ስራው ይሄ ነው። የኔ ውዶች እናንተ መጨነቅ የለባችሁም። በተለይ የትናንትናው ቪዲዮ እጅግ በጣም ብዙዎችን ያስደነገጠ ነው፣ ብዙዎችን እና በውስጥ እየመጣችሁ እራት አልበላንም በቃ እንቅልፍ መተኛ። በነገራችን ላይ የእንቅልፍ ጉዳይ እኔም ጋር ነው እኔም ጋር ነው። በቃ እኔ እነሱ እንደማይለያዩ እነሱ እንደዚህ ከባድ ችግር ተፈጥሮ እንደማይቀር ነገ ሰላም እንደሚሆን የሀይሚና የብሩኬ ፍቅር እኮ ዝም ብሎ ሶሻል ሚዲያ ብቻ አይደለም፣ ሀገር ያወቀው ፀሐይ የሞቃው ነው። ቤተሰብ ጭምር ጓዳ ጎርጓዳቸውን የሚያቅ ነው። ሀይሚና ብሩኬ ማለት ዝም ብሎ እንደዚህ እንደማንኛውም ፍቅረኛሞች ወይ በድብቅ የተፈጠረ አይደለም በቃ ኦሬዲ ቤተሰብ ጋር አስተዋውቋታል ብቻ ግን በደንብ የተሳሰረ ነው። የእሷ ቤተሰብ የእሱ ቤተሰብ የተሳሰሩ ናቸው። በደንብ የሚተዋወቁ ፋሚሊ ናቸው። ስለዚህ ዝም ብሎ እንደዚህ በቀላሉ የሚፈርስ አይደለም። ስለዚህ የባካችሁ በስነ ስርዓት ስራችሁን ስሩ። እውነቴን ነው እምላችሁ እንዴ፣ እዚያ የማዳም ጮኸት እንደገና ደግሞ እዚህ ጋር ጭንቀት ሌላ ስቃይ። በዛ ላይ ምግብ አልበላሁም፣ እንቅልፍ አልተኛሁም። ኖ ኖ ኖ፣ እንደዚህ ማድረግ የለባችሁ መቶቼ። እንዴ እናንተ መውደዳችሁን በዚህ አይደለም የምትገልጹላቸው። የእናንተን ፍቅር በዚህ አይደለም የምትገልጹላቸው። ራሳችሁን እየጎዳችሁ አይደለም። እነሱ ነገ ይታረቃሉ። በማንም እኮ አልተጀመረም ይሄ ጸብ፣ በእነሱ ብቻ እኮ አልተጀመረም። ስለዚህ ባካችሁ ተረጋጉ። ሰላም ይሆናል። ወደ ሌላኛው መልእክት ስመጣላችሁ በመጀመሪያ ፕሊዝ ሼር አድርጉት ላይክ አድርጉት ሼር አድርጉት ፍፄ ጋር እንዲደርስልኝ እና ፍፄ ጋር፣ ሀብትሽ ጋር ምንም ቢሆን ያው የሆነ ችግር ሲፈጠር ጠበቅ ያለ ጉዳይ ሲሆን ያው ቤተሰብ መግባቱ አይቀርም። የቤተሰብ ትውውቅ ደግሞ የሚጠቅመው ለዚህ ነው። ቢያንስ ብሩኬ ጥፋት ሲያጠፋ ይወቀሳል፣ ሀይሜም ጥፋት ስታጠፋ እንዲሁም በእነሱ መሀል የሆነ ችግር ሲፈጠር የሀይሜም ቤተሰቦች ሆኑ የብሩኬ ቤተሰቦች ያው ወደ ከፋ ደረጃ ከሄዱ እነሱ መግባታቸው አይቀርም እና አሁንም ቢሆን የትላንትናውን ቪዲዮ አይታችሁ ብዙዎቻችሁ ተረብሻችሁ ሆባክሽ ለሀብትሽና ለፍፄ አድርሽልን ይቆጧቸው ወደ ራሳቸው ይመለሱ። ብሩኬም ቢሆን በስነ ስርዓት በጩኸት ምናምን። በነገራችን ላይ ብሩኬ ከልቡ እንደተጸጸተ ነው የምነግራችሁ። ከልቡ ተጸጽቷል። ግራ ገብቶት ነው። ትላንትና ግን ሶሴን ይዟት የመጣው ደግሞ ትላንትና ሀይሚ የታለች? እሷም ስላለች ነው። እሷ የታለች ብላ ነበረ። እሱ ያው መታ ይቅርታ ስጠይቃት ነገሮች ይስተካከላሉ ብላ ብሎ ነበር እሷን ይዟት የመጣው። ግን አልሆነም። በዛ ላይ ደግሞ ብሩኬ እየጮኸ ይቅርታ እሱ ስለማይችል ነው። በነገራችን ላይ ማለት አለማወቅ ነው የክፋት የምናምን ሳይሆን በቃ አነጋገር አይችልም ብሩኬ፣ ጭራሽ አትችልም ብሩኬ። እረጋ ብለህ ለስለስ ብለህ በፍቅር ይቅርታ ብጠይቃት ሀይሚ ትመለሳለች። ምክንያቱም እውነትም አላት፣ ያናድዳል። ትወድሃለች፣ የፍቅር ነው ደግሞ የሁሉ ነገር እና ፍፄና ሀብቴ እባካችሁ። በእርግጥ ፍፄ የኛ ሽማግሌ የኛ ምርጥ ሰው መቼም ቢሆን አንተ አታሳፈረንም። ሁለቱንም ተቆጥተህ፣ ሀይምዬንም ማረጋግተህ፣ ነገሩን በአንተ ቤት ፈተህ ዛሬ ይዛቸው ብትመጣ ደስ ይለናል። እውነቴን ነው ምልህ፣ ምን ጊዜም ቢሆን ፍፄ ያለበት ነገር እኔ እስካሁን ድረስ በፍፄ አፍሬ አላቅም። እሱ እየገባበት ነገር ምንጊዜም ሰላም ነው፣ ምንጊዜም መልካም ነው እና እባክህ ፍፄ እባክህ ሀይሚጌን ብሩኬን አንድ አርግልን። ሀብቴን ብትሆን እባክህ የሆነ ነገር በል፣ ዝም አትበል። ምክንያቱም ነገሮች እየቆዩ በሄዱ ቁጥር ነገሮች ሌላ ሌላ ቦታ እየያዙ ሌላ ሌላ ችግር እየፈጠሩ ሌላ ሌላ ነገር ከሚመጣ እናንተ አሁኑኑ ተቆጥታችሁ ምንም ቢሆን እናንተ ታላላቆች ናችሁ፣ ትሰማላችሁ፣ ትደመጣላችሁ። ፍፄ ሀይሚን ተቆጣ፣ እንግዲህ እሷን ለማረጋጋት ሞክር። ሀብቴ ደግሞ ብሩኬን ተቆጣ እና እባካችሁ እባካችሁ እነዚህን ሁለት ታዳጊዎች አንዳርጓቸው። የመጀመሪያ ጊዜ ከቡታጅራ ወደ አዲስ አበባ የመጡ ጊዜ ነግሪያችሁ ነበረ አስታውሳችሁ ከሆነ አዲስ አበባ የሆነ ነገር በአዲስ አበባ ሲመጡ፣ እኔ እንጃ ምኑ ምኑ እንትን እንደሚል አላቅምና፣ እባካችሁ እነዚህን ሁለት ልጆች አንድ አርግልን። በተለይ ፍፄ ያው በቅርብ ያለሁ አንተ ነህ አንድ አርግልን። ሀብቴን ብትሆን ቪዲዮ ሰርተህ ያው ይሰሙሃል። አባት ነህ፣ ታላቅ ነህ፣ ያዳምጠዋል። ስለዚህ እባክህን ይሄንን ነገር ሼር አድርጋችሁ አድርሱልኝ ሁለቱም ጋር ይሄ ነገር ከኔ ሀሳብ ብቻ አይደለም። አንዳንድ ልጆችን እባክሽ እንደዚህ ብለሽ ቪዲዮ ስሪልን ብላችሁኛል። እነሱ ጋር እንዲደርስ ደግሞ ሼር የማድረግ ላይክ የማድረግ የእናንተ ፋንታ ስለሆነ ፕሊስ ሼር አድርጉላት ለፍፁም ሆነ ለሀብቴ። እነሱ ዝም እንደማይሉ አውቃለሁ፣ ግን ደግሞ የበለጠ እንዲያስታውሱ ይረዳል ማለት ነው። ሌላው ደግሞ ሶሴት ያብየዋ ማለት ነው ብዙ ጊዜ ሀይሚ ብሩኬን ፕራንክ ታደርገው ነበር ማለት እኔ በውስጥ ነው የነገሩኝ። ይሄን ነገር እኔ ጭራሽ አላሰብኩትም ነበር። እና ጓደኛሞች ናቸው፣ በቅርብ ይተዋውቃሉ። ሶሲና ብሩኬ እና ይሄን የፕራንክ ሀሳብ እያመጣችሁ ሶሲ ናት ብለው በውስጥ ቮይስ ላኩልኝ። ማለት ይህን ሀሳብ ያመጣችሁ ሶሲ ናት፣ ምክንያቱም ሶሲ ከሀይሚ እንዲለይ ትፈልጋለች ምናምን እኔ ይህንን ነገር በእርግጥ አልቀበለውም ግን ደግሞ እንደ ሀሳብና እንደ ማስጠንቀቂያ ይቺ ልጅ ከአጠገባቸው እንድትርቅ ይረዳል ብዬ ነው ይህን ነገር ላነሳ የፈለኩት። ቢያንስ ብሩኬ ይህን ነቅታ ከእሷ እንድትርቅ ብዬ ነው ይህንን ነገር መናገር የፈለኩት እንጂ ማንሳት አልፈለኩም ነበርና ብዙ ጊዜ እሷ ፕራንክ ታደርግ የለም ስለዚህ፣ እኛ ፕራንክ እናደርጋት ብላ ያመጣችው ሀሳቡን እሷ ነች። ብሩኬ እንደዚህ አይነት በጭራሽ አያስብም፣ እንደዚህ አይነት ፕራንክ አያመጣም ብላችሁ ያላችሁ ሰዎች አላችሁ አላቅም እኔ ምክንያቱም ይሄንን ነገር ምናልባት የመረጃ ትንሽ ስለሌለው ብሩኬ ባክህ ከዝች ልጅ ይራቅ። ግን ደግሞ እኔ ማለት እሱ እኔን ያመጣሁት ፕራንክ እናድርግ ብያት ነው ነ ያለው እንጂ እሷ እንዲህ ነው አላለችም። ሊሆንም ይችላል የሰው ተንኮል አይታወቅም። ምናልባት እሷ ላይ ሁሉ ነገር ስለተፈረደባት ሁሉ ሰው እሷ እሷን እሷን ስላለ ምናልባት ብሩኬ እሷን ያለማስወቀስ ብሎ ይሆናል እንግዲህ እኔ ነኝ ያልኩት ይሄ። በዚህ ጉዳይ ላይ እኔ ግልጽ የሆነ ነገር የለም፣ ግን ደግሞ የመረጃ ትንሽ የለውም። ብሩኬ ምንም ቢሆን የምጠቅም ሴት ስላልሆነች እቺን ሴት ከህይወት አስወጣ። በተደጋጋሚ የምናገረው ነገር ቢኖር በቃ ይቺ ለእናንተ ጓደኛ የምትሆን አይደለችም፣ ለሀይሚም ለአንተም። ይጀመር አንድ ወንድ ልጅ ጓደኛ ካለው ፍቅረኛ ካለው ሴት ጓደኛ አስፈልግም።